እንደምናላችሁ ውድ ተመልካቾቻችን፣ አሁን ደግሞ የቢዝነስ መረጃዎችን ወደ እናንተ እናደርሳለን። ቆይታችሁን ከኛ ጋር አድርጎ። መንግስት በየጊዜው እየጨመረ ያለውን የዋጋ ንረት እንዲያረጋጋላቸው በምዕራብ ጎንደር ዞን የገንደ ውሃ ከተማ ነዋሪዎች ጠየቁ። የግብርናና የኢንዱስትሪ ምርቶችን ወደ ገበያው በተመጣጣኝ ዋጋ በማቅረብ የኑሮ ውድነትን ለማረጋጋት እየሰራ መሆኑን የዞኑ ንግድና ገበያ ልማት መምሪያ ገልጿል። ከጊዜ ወደ ጊዜ እየጨመረ የመጣው የኑሮ ውድነት እልባት ባለማግኘቱ በዜጎች ላይ ከፍተኛ ጫና ማሳደሩን አሁንም ቀጥሏል። በምዕራብ ጎንደር ዞን የገንዳ ውሃ ከተማ ነዋሪዎች ከአሚኮ ጋር በነበራቸው የስልክ ቆይታ የኑሮ ውድነቱም በዕለት ከዕለት ኑሯቸው ላይ ጫና እያሳደረባቸው መሆኑን ገልጸዋል። በየቀኑ ንብረሰብ ፍጆታ ከሆኑ የመሰረታዊ እቃዎች አሉ፣ ምርቶች አሉ፣ እንደ ዘይት እንደ ስኳር እና ሌሎች የዕለት ፍጆታ ምርቶች ላይ በየቀኑ በጣም ከፍተኛ የሆነ የዋጋ ጭማሪ ነው ያለው። በልቶ ማደር በራሱ እየቸገረ ነው ያለው በአብዛኛው ህብረተሰብ፣ በተለይ ደግሞ ከተማ ላይ ያለው ህብረተሰብ ክፍል በጣም ከፍተኛ የሆነ የኑሮ ሁኔታ ላይ ነው የሚገኘው። ይህ ኑሮ ውድነት ሰፊ እንትኖችን እያሳየ ያለበት ሁኔታ ነው። ሰፊ የሆነ ማረሽ ልዩነት ባለበት ሁኔታ ዘይትን ብንወስድ ለምሳሌ ያለው የዋጋ ንረት አቅበትን በራሱ ማግኘትን አንዳንድ ያሉ ነገሮች ምናምን ከባድ ናቸው። መንግስት ህገወጥ ንግድን በመቆጣጠር የኑሮ ውድነትን እንዲያረጋጋላቸው የጠየቁት ነዋሪዎቹም ህብረተሰቡ የዋጋ መረጋጋት እንዳይኖር ከሚያደርጉ ተግባራት ሊታቀብ እንደሚገባም አስተያየታቸውን ሰጥተዋል። ምርት ሊጠፋ ነው ይሄ የሚባለው ከ የሚባለው ምርት ለምሳሌ ዘይት የሚባል የለም ከአዲስ አበባ ጀምሮ ጠፍቷል የሚል ወሬ ሲነዛ ሁሉም ሽሚያ ውስጥ ይገባና ተገቢ ያልሆነ ዋጋ እንዲጨመር ያደርጋል። ስለዚህ ሰው መረጋጋት አለበት። ከፍጆታው በላይ አላግባብ ማከማቸት የለበትም። ይሄን ሲያደርግ ለነጋዴው ውጭ ሁኔታ እየፈጠረ ነው። መንግስት በተለይ የሆነ ለዚህ ምሮድነት ጣልቃ እጁን አስገብቶ በደንብ መስራት መቻል እንዳለበት ነው ማስበው የራሱ ገበያ ማረጋጋቱ ህብረተሰቡን ግንዛ ፈጥሮ የሆነ ነገር ስታንዳርድ ማስያዙ ለዚህ ህብረተሰቡን በጣም ጠቃሚ የሚያደርገ ለመንግስት ሰራተኛው ለዝቅተኛ ነዋሪ የኑሮ ውድነትን ለማረጋጋት የግብርናና የኢንዱስትሪ ምርቶችን በተመጣጣኝ ዋጋም ለዝቅተኛ ነዋሪዎች እንዲደርስ ተደርጓል ያሉት የምዕራብ ጎንደር ዞን ንግድና ገበያ ልማት መምሪያ ኃላፊ አቶ ጌትነት በሊሆን አሁንም ግን በአንዳንድ የኢንዱስትሪ ምርቶች ላይ የዋጋ ንረቱን ማረጋጋት እንዳልተቻለ አንስተዋል። አሁን ባለው ለባሪያ ሁኔታ የተሻለ መንገድ ነው ያለ ከነበረው በጣም የተረጋጋ ነው። ቶኳራውን ከተማችን ላይ በጣም በተረጋጋ መንገድ በተለይ ከኪሎ ግራም እስከ ሰላሳ ምናምን እስከ ሰላሳ ሶስት ብር ቅናሻል። እኛ የምናቀርበው ነው በሸማች በዩኒየን አማካኝነት የምናቀርበው በአጠቃላይ እስካሁን ባለው በዚህ በዚህ ዘጠኝ ወር ውስጥ ከመቶ ዘጠና ሺህ ሊትር በላይ ዘይት ለማቅረብ ተሞክሯል። ቢሆንም ግን አሁንም ቢሆን ጭማሪ በጣም በከፍተኛ ሁኔታ የመጨመር እንትን አለ። የዋጋ ንረትን በዘላቂነት ለመቅረፍ ምርትና ምርታማነትን ማሳደግ ዋናው መፍትሄ ነው ያሉት መምሪያ ኃላፊውም በቀጣይ ወራት የምርት እጥረት እንዳይፈጠርም ከወዲሁ እየተሰራ ነው ብለዋል። ለቀጣይ ይህ እንዳይኖረኛው ሸማችና መሰረታዊ ህብረት ስራ ማህበራት የሚሆንን ጨምሮ የግብርና ምርቶች የሚይዙበትን ሁኔታ ነው እንግዲህ እያመቻቸን ያለ ነው። የዋጋ ንረትን ለመከላከል መንግስትና ህዝብ ተቀራርቦ በመስራት ህገወጥነትን መከላከል ይጠበቅባቸዋል። ኢትዮ ቴሌኮም የግብይት ስርዓቱን ማቀላጠፍ የሚያስችል ዘመን ገበያ የተሰኘ የዲጂታል አገልግሎት መጀመሩን ዋና ስራ አስፈጻሚዋ ፍሬዎት ታምሩ ተናገሩ። አገልግሎቱ ኢትዮጵያ የጀመረችውን የዲጂታል ጉዞ የሚያሳካ ነው ብለዋል። ለድልነሳ መንግስቴ ዘገባ ኤልሳ ጎሽ ኢትዮ ቴሌኮም የሀገራችንን የግብይት ስርዓት በማዘመን ወደ ላቀ ደረጃ ለማሸጋገር የሚያስችል አካታች ምርትና አገልግሎት አቅራቢዎችን ከሸማቾች ጋር የሚያገናኝ ዘመን ገበያ የተሰኘ የዲጂታል ገበያ በይፋ ማስጀመሩን ገልጿል። በማስጀመሪያ ስነስርዓቱ ላይ የተገኙት ዋና ስራ አስፈጻሚዋ ፍሬህይወት ታምሩ ይህ የዲጂታል ገበያ ለሀገራችን አዲስ ምዕራፍ የምናበስርበት ፈጠራና ሁሉን አቀፍ እድገት ለሁሉም ዜጋዎች ለማድረስ መሰረት የሚጥል ነው ብለዋል። ዘመን ገበያ የምንለው የዲጂታል ማርኬት ፕሌስ ለትልልቅ ተቋማት ብቻ የመጣ ሳይሆን ለአነስተኛ መካከለኛ የምንላቸው ወይም በተለምዶ ኤስኤምኢ የምንላቸው ለነሱ ጭምር የተዘጋጀ ነው። ይሄ ማለት ምን ማለት ነው? በተለያየ ምክንያት ምርት አምርተን ከአንደኛው ኢትዮጵያ ኮርነር ወደ ሌላኛው ለማድረስ ብዙ ውስንነቶች እንዳሉ መቼም ሁላችንም እንረዳለን፣ እንገነዘባለን። ይሄ ምን ያመጣል ካልን ብለን ብለን በአምራቹና በሸማቹ መካከል በርካታ ውስብስብ የሆኑ ጉዳዮች ሲኖሩ የሰው ልጅን ህይወት ያከብዳሉ። በቀላሉ ኑሮ ውድነት የምንለው አንዱም የሚፈጠረው ከእንዲህ አይነት ጉዳዮች ነው። አምራቹ በቴክኖሎጂ ታግዞ፣ ነጋዴው በቴክኖሎጂ ታግዞ ውጤታማ ሲሆን በቀላሉ ደንበኛውን የሚያረካበት ጥራቱ የተጠበቀ ምርት እንደዚሁም ደግሞ ተወዳዳሪ የሆነ ዋጋ ማቅረብን ይችላል። ይህ የዲጂታል ገበያ የዲጂታል ክፍያዎችን በማበረታታት የፋይናንስ አካታችነት እንዲስፋፋ አስተዋጽኦ ያደርጋልም ሲሉ አብራርቷል። ዛሬ ዘመን ገበያን ይዘን ስንመጣ ብዙ መደላድልን ፈጥረንለታል። ከፖሊሲ ጀምሮ መንግስት ዲጂታል ኢትዮጵያ ብሎ ያዘጋጀው ስትራቴጂ በዛ ውስጥ የተቀመጠው ደግሞ የኤሌክትሮኒክስ ግብይት ራሱን የቻለ አስቻይ ሚና ይጫወታል ማለት ነው። ምን ማለት ነው? ስርዓቱም ይሄን ሊያግዘን የተመቻቸ ሁኔታ ተፈጥሯል ብለን እናስባለን። ዛሬ እንደ ዘመን ገበያ ያሉትን ይዘን ስንመጣ ዜጎቻችን በከተማም በገጠርም ያሉ ወጣቱ፣ አዛውንቱም ቤት ያለች እናትም በእጇ ባለው ስልክ ተጠቅማ የምትፈልገውንም አስቤዛ ማዘዝ መግዛት እንድትችል መደላድሉ ነው ስንፈጥር የነበረው። ዛሬ በድፍረት በሙሉ ልብ ዘመን ገበያ ይሰራል ብለን ስንነሳ የሰራናቸውን ስራዎች ስለምናውቅ ነው። መደላድሉን ምን እንደፈጠረ ስለምናውቅ ማለት ነው። ከዘመን ገበያ ጋር በአጋርነት ለመስራት የቀረበውን ጥሪ ተከትሎም ከ42 በላይ የተለያዩ የንግድ ድርጅቶች ና ሎጂስቲክ አገልግሎት ሰጮች አገልግሎት መስጠት የጀመሩ መሆናቸውንም ገልጸዋል። ዲጂታል ኢትዮጵያ እውን የሚሆነው በጥቂት ተቋማት ወይም በኢትዮ ቴሌኮም ብቻ አይደለም። የሁላችንንም ተሳትፎ ይጠይቃል፣ በመጠቀምም ጭምር ማለት ነው። ስለዚህ የዘመን ገበያ አጋር፣ እንደዚሁም ባለቤትም እንድትሆኑ ተጠቃሚዎች እንድትሆኑ ነው ሁላችሁንም ምጋብዘው ይህን ስናደርግ እንግዲህ ኢኮኖሚያችን እናሳድጋለን እንደ ዜጎቻችን ስራ አድል እንፈጥራለን ኢኮኖሚ ሲያድግ ደግሞ የሚፈታው ነገር ብዙ ነው እንደምታውቁት አደል ስለዚህ እንደዛ ብለን እናምናለንና ና ቢ ፓርት ኦፊት ነው ምለው